የኢላፍ ቲዩብ ቤተሰቦች እንዲሁም ገና ላልተቀላቀላችሁም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለዲናችን ትንሽም ቢሆን እንስጥ ዋጋ፣ የሚጠቅም ኢልም ከመሸመት አንዘናጋ፣ እንማማር፣ ጥሩ ትምህርት እንቅሰም፣ ለመልካም ተግባር እንሽቀዳደ፣ ለእውቀት እንጓዝ ብዙ ርቀት። ቢስሚላሂ ነብዳ የነገደ እስራኤሉ ካህን የዒምራንና የሐና ልጅ ናት፣ መርየም ቢንት ዒምራን ከሁለት ሺህ ዓመታት ገደማ በፊት በያኔዋ የሮማ ግዛት በፍልስጤን ምድር ተወለደች። ቤተሰቦቿና ዘርማንዘሮቿ ሁሉ ከመልካም ቤተሰብ የፈለቁና በታወቀው የአይሁድ ሥርዓትና በኦሪት ሕግ ይኖሩ የነበሩ ካህናት ናቸው። መላዋን ፍልስጤምና አካባቢዋን ያስተዳደሩ የነበሩት ሮማውያን የጣዖት አምልኮትን የሚከተሉ አህዛብ የነበሩ ሲሆን ከረዥም ጊዜ ጀምሮ የአላህን ሕግጋት በተወሰነ መልኩም ቢሆን ይከተሉ የነበሩት የአይሁድ ሕዝቦች በአንድ ወቅት ከመላው የሰው ዘር ሁሉ በፈጣሪ ዘንድ የተመረጡ ሕዝቦች ሆነው እንደነበር አላህ በቁርአን ሲገልጽ እንዲህ ይላል። የእስራኤል ልጆች ሆይ፣ ያችን በእናንተ ላይ የለገስኳትን ጸጋዬንና እኔም በዓለማት ላይ ያበለጥኳችሁ አባቶቻችሁን በጊዜያቸው ከነበሩት ዓለማት ያበለጥኳቸው መሆኔም አስታውሱ። ሆኖም ግን ነገደ እስራኤል የኋላ የኋላ በአመጣና የሰይጣንን መንገድ በመከተል አባዜ ተለክፈው የፈጣሪያቸውን ሞገስ አጡ ተዋረዱም። ነቢያትንና ቅዱስ የሆኑ ካህናትን ያለ ምንም በቂ ምክንያት ያሳድዱና ይገድሉም ነበር። ከዚያም ወደ ባዕድ አምልኮና ሌላም የዘቀጠ ሥነ ምግባር ወደ መከተል ተሽቀነጠሩ። አላህ እንዲህ ይላል፣ የእስራኤልን ልጆች የጠበቀ ቃል ኪዳን በርግጥ ያዝንባቸው፣ ወደ እነሱም መልእክተኞችን ላክን። ነፍሶቻቸው በማትወደው ነገር መልእክተኛ በመጣቸው ቁጥር ከፊሉን አስተባበሉ ከፊሉንም ይገድላል። ሱረቱ አልማይዳ እንግዲህ መርየም የተወለደችው የአይሁድ ሕዝብ ይህን በመሰለው ምስቅልቅልና የሥነ ምግባር ውጥንቅጥ ውስጥ ገብቶ ይዳክር በነበረበት ወቅት ሲሆን መሲህ ይመጣል ብለው የሚጠባበቁት ጊዜም ነበር።

አላህ ከርሱ በሆነው ቃል ስሙ አልመሲሕ ዒሳ የመርየም ልጅ በዚህ ዓለምና በመጨረሻውም ዓለም የተከበረ ከባለሟሎቹም በሆነ ልጅ ያበስርሻል። ሱረቱ አሊዒምራን መርየም ከጥንት ጀምሮ ሲወርድ ሲዋረድ የመጣውን የአይሁድ ልማድና የኦሪትን ሕግ

በሌላ አባባል ከነዚህ ከተመረጡ ቤተሰቦች መካከል የዕምራንንና የሐና ልጅ መርየም አንዷናት የዕምራን ባለቤት የነበረችው ሐና በጣም በእምነቷ የጸናችና የአላህ ወዳጅ ስትሆን ባረገዘች ጊዜ ወደ አላህ ስብሐንሁ ወተዓላ ጠሎት በማድረስ ልጇን ለቤተ መቅደስ አገልግሎት እንደምትለግስ ተሳለች። ልጅ በወለደች ጊዜ ግን እርሷ እንዳሰበችው ወንድ ሳይሆን ሴት ሆና ተገኘች። እናም ሐና በስለቷ ሞልታ ልጇን አስረከበች። ጠቅላላውን ሂደት አላህ በቁርአን እንዲህ በማለት ይገልጠዋል። የዒምራን ባለቤት ሐና ጌታዬ ሆይ እኔ በሆዴ ውስጥ ያለውን ጥንስ ከሥራ ነፃ የተደረገ ሲሆን ላንተ ተሳልኩ። ከእኔም ተቀበል አንተ ሰሚው አዋቂውነህና ባለች ጊዜ አስታውስ። በወለደቻትን ጊዜ ጌታዬ ሆይ እኔ ሴት ሆና ወለድኳት። አላህም የወለደችውን አዋቂ ነው። ወንድም እንደ ሴት አይደለም። እኔም መርየም ብዬ ስም አወጣውላት። እኔም እሷንም ዝርያዋንም ከተረገመው ሴጣን በአንተ እጠብቃችኋለሁ አለች ሱረቱ አልዕምራን መርየም እጅግ በጣም አላህን የምትፈራ ወደ እርሱም በጠዋትም ሆነ በማታ የምትቃረብ ስሙም የምታወድስ ከፍ ከፍ የምታደርግና ብጥዕት ሙስሊም ሴት ነበረች ከተወለደችበት ጊዜ ጀምሮ እርጉም ከሆነው ሰይጣን የተጠበቀች ሥነምግባሯ የመጠቀና ከዓለማት ሴቶች ሁሉ ምርጥ መሆኗን ቁርአን እንዲህ ሲል እማኝነቱን ይሰጣል። መላእክትም ያሉትን አስታውስ፣ መርየም ሆይ አላህ በርግጥ መረጠሽ አነጻሽም፣ በዓላማት ሴቶችም ላይ መረጠሽ። መርየም ሆይ ለጌታሽ ታዘሽ፣ ስገጂም፣ ከአጎንባሾቹም ጋር አጎንብሺ። ሱረቱ አልዒምራን። አላህ በተጨማሪም የእርሷን ታዛዥነትና ለእርሱ ሙሉ በሙሉ ያደረች መሆኗን እንዲሁም ንጽህናዋን በሚከተሉት የቁርአን አንቀጾች ይገልጻል። የዕምራንን ልጅ መርየምንም ያችን ብልቷን የጠበቀችውን ምሳሌ አደረገ በርሱም ውስጥ ከመንፈሳችን ነፋን በጌታዋ ቃላትና በመጻሕፍቱም አረጋገጠች ከታዛዦቹም ነበረች። ሱረቱ ተሕሪም በሌላ የቁርአን አንቀጽ እንዲህ ይገለጻል። ያችንም ብልቷን የጠበቀችውን በእርሷም ውስጥ ከመንፈሳችን የነፋንባትን እርሷንም ልጇንም እንደዚሁ ለዓለማት ተአምር ያደረግናትና መርየምን አስታውስ። ሱረቱል አንቢያ መርየም የተለየችና ንጹሕ ሴት ስለነበረች ተአምረኛ የሆነ ልጅ በተአምረኛ መንገድ ትወልድ ዘንድ እንሆ የአላህ ፍርድ ሆነ። ይህ ማለት ግን እርሷ ከሰውነት በላይ ከፍ የምትልና መለኮታዊነት ያላት ናት ማለት አይደለም። የወለደችውም ልጅ ዒሳ ዓለይሂ ሰላም እንዲሁ ሰው የሆነ ነቢይ እንጂ ሌላ አልነበረም። ከሴቶች ሁሉ የተመረጠች እንደ መሆኗ ከወንድ ጋር ሳትጋባ ግንኙነትም ሳታድርግ ልጅ እንደምትወልድ መልአክ ብሥራት ነገራት። መርያም በዚያ ጊዜ ገና ድንግል ነበረች። በመሆኑ በዚህ አባባል በጣም ተደንቃ እንዲህ ስትል በሰው ተመስሎ የተጠጋትን መልአክ ጠየቀችው። በጋብቻ ሰው ያልነካኝ ሆኜ አመንዝራም ሳልሆን ለእኔ እንዴት ልጅ ይኖረኛል? አለች። ሱረቱ መርያም። መልአኩም እንዲህ በማለት ለጥያቄዋ መልስ ሰጣት፣ አላት፣ ነገሩ እንደዚህች ነው ጌታሽ እርሱ በኔ ላይ ገር ነው፣ ለሰዎችም ተአምር ነው። ከኛም ችሮታ ልናደርገው ይህንን ሠራን፣ የተፈረደም ነገር ነው አለ። ነፋባት ሱራቱ መርያም። አላህ አንድ ነገር እንዲገኝ ካሻ እርሱ በፈለገው መንገድና ዘዴ ያንን ነገር እንዲገኝ ወይም እንዲፈጸም ያደርገዋል። በሰበብም ይሁን ያለ ሰበብ ይፈጥራል። አባታችን አደም አለይሂ ሰላም ያለ አባትና እናት ከተለያዩ ንጥረ ነገሮች እንደፈጠረ ሁሉ ሐዋንም ያለ እናትና አባት ከአደም የጎን አጥንት ነበር የፈጠራት። አሁን ደግሞ እነሆ ዒሳን አለይሂ ሰላም ያለ አባት ከራሱ በሆነ እስትንፋስ ወይም መንፈስ ፈጠራቸው። ይህን ሁሉ ተአምራዊ ክስተት የተመለከቱ ጥቂት ሰዎች ቀስ በቀስ በፈጠሩት ከትክክለኛውና ነባራዊ ሁኔታ ያፈነገጠ አስተሳሰብ ምክንያት ዒሳ አለይህ ሰላም ከሰለስቱ መለኮት አንዱ ተደርገው ሊወሰዱና በአብዛኛው የክርስትና ሃይማኖት ተከታይ ዘንድ ሊመለኩ ችለዋል። በሌላ በኩል ደግሞ መርያም ዒሳን አለይህ ሰላም በተአምራዊ ሁኔታ ወልዳ ሕፃኑን ተሸክማ የተመለከቷት አይሁዳውያን እርሱን የምንዝር ልጅ ነው እርሷንም አምንዝራ አድርገው በመመልከት አዋርደዋታል፣ ተሳልቀውባታል። በዚያ ጊዜ መርየም ምን ትመልስላችሁ? ምንስ ትናገር? በጊዜው ማድረግ የቻለችው ከፍተኛ ትዕግስትን መላበስና ወደ ልጇ መጠቆም ብቻ ነበር። እናም ልጇ ራሱን ወክሎ በተአምራዊ ሁኔታ መናገር ጀመረ። አላህ እንዲህ ይላል። በርሱም የተሸከመችው ሆና ወደ ዘመዶቿ መጣች። መርየም ሆይ ከባድን ነገር በርግጥ ሰራሽ፣ አሏት። የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም እናትሽም አመንዝራ አልነበረችም አሏት። ወደ እርሱም ጠቀሰች። በአንቀልባ ያለን ህፃን እንዴት እናናገራለን? አሉ። ህፃኑም አለ እኔ የአላህ ባሪያ ነኝ። መጽሐፍን ሰጥቶኛል፣ ነብይም አድርጎኛል።